አሌይኩም ወረህመቱላ በርካቶ እንዴት ናችሁ? ውድ የቲክቶክ ቤተሰቦቼ ሰላም ናቸው አለ ሁኔታ ደህና ነኝ፣ አልሀምዱሊላሂ ነው። ዛሬም በአዲስ ቪዲዮ መጥቻለሁኝ። ዛሬም እንደተለመደው የሚሄድ እቃ ውጥችላቸኋለሁ። የዛሬው እቃ ደግሞ ወደ ቱላ ውላያ የሚባል ሀገር አስተካክዬ መጥራቴን አላውቅም፣ ይቅርታል። የሚሄድ እቃ 123600 ብር የፈጀበት አሪፍ አሪፍ እቃዎች አሉ። አንዳንድ ልጆች ደግሞ መልእክት በዛው የምናገር ብዬ ነው በውስጥ አንዳንዱ እቃ ዋጋ ተቀይሮ ስታዩ የዱሮ ቪዲዮ የናይታችሁ ትመጡና እኔ ዋጋ ስጠይቁ ቢያንስ ከሁለት ወር በፊት ምናምን ያሉት እቃዎች በዛው አይገኙም። ከስንታ ያኔ አሉ። አንዳንዱ አንዱ የሚልቁ እቃዎች አሉ፣ በዛው ዋጋ ያሉ፣ ግን ከዛ ወደዚህ የጨመሩ እቃዎች ስላሉ የነዛን ዋጋ ጨምሮ ዋጋ ስነግራችሁ፣ እኔም ጨምሮ ቢሰሩ ሆነ ማመጣው በጨመረ ሰዓት እኔም እጨምራለሁ። ስለዚያ ያ ስነግራችሁ እቃሽ እዛ ቪዲዮ ላይ ያልሽውና ይህንኛው አንድ አይመጣም ትሉኛላችሁ። እቃ ዝርዝር ዋጋ እስከ ዋጋው የምናገረው የው አዲስ አዲሱን ቪዲዮ አይታችሁ በዛ መሰረት ብጠይቁ ችግር የለውም። ያው ነው ዋጋ ግን የቆየ ቪዲዮ አይታችሁ መታችሁ እንትን ዋጋ ጨምረሻል ቪዲዮ ላይ እንትን የምትሉት ግን አይደለም። በሁለት ወር ከሶስት ወር በፊት ከሳምንት በፊት ያሉት እቃዎች አንዳንዶቹ አንዶቹ ማለት ሁሉም ማለት አይደለም፣ አንዳንዶቹ ስለሚጨምሩ ለዛ ያንን ታሳቢ አድርጋችሁ መጠየቅ አለባችሁ። ወይም ያሁን አሁን ይሄን ሰሞን የሰራችሁ ቪዲዮ የትኛው ነው ባሉ ሊንክ አስቀምጥላችሁና በዛ መሰረት ገብታችሁ ታያላችሁ ማለት ነው። ስለዚህ ይሄን እንደምናገር ያክል ነው። እስቲ ቀውን ወደ ዝርዝራችንን እንግባና ላሳያችሁ ማለት ነው። እዚህ ጋር በርሜል አላት። በርሜል 3000 ብር 400 ብር ነው ያው። እዚህ ጋር ጎላ ደስ ትስላላት። ይሄ ትልቁ ነው። ባለ 700 አይደለም። ዋጋ እንደሽብረ ነው። በጣም ትልቁ ጨርቅ አላት። ታዲያ ልብሶች አላት 45 ናቸው። ዋጋ 4747 2ቱ 9400 ወስዶባታል። ኮንፎርት አላት ኮንፎርት ማላ በጣም ትልቁን መከዳ ምናምን ባለው ነው ወንድሜ ማስታወቂያው ላይ ያሳይቷቸዋል። ከዛ ላይ ወስዳነው። እሷ የሚያዘዘችው ኦሞ ከለር ነው ያው ማጫወሻዎች ምናምን አሉት ዋጋ 11ሺ አምስት መቶ ብር ነው። በጣም ትልቁ ነው። ጎላ ድስት አላት ሁለት ነው። ጎላ ድስቷ አንዱ 52 ቁጥር ነው። በእርግጥ 50 ቁጥር ነበር የፈለገችው፣ ጨርሼ 52 ቁጥሩን አድርጋለች። ዋጋ 22000 ብር ነው። እዚህ ጋር 30 እንትን 44 ቁጥር አለቻት። ዋጋ 11500 ብር አላት ማለት ነው። ሁለት ጎላ ድስት አላት ማለት አለች። ዋጋ 11200 ብር። እዚህ ጋር የሾርባ ማዳላ 300 ብር ግማሽ ደርዘን ሌላ ሲኒ አላት። ሲኒ አንድ ደርዘን 3400 ብር፣ በምታዩት ማለት ነው። 3400 አንድ ደርዘን አላት። እዚህ ጋር የምግብ ስፍራ አለቻት፣ ዋጋ 800፣ ሁለት ሜትር ናት። ሌላ የውሃ ብርጭቆ አንድ ደርዘን አላት፣ ዋጋ 1200። እዚህ ጋር ፌርሙስ ሴት አላት። ፌርሙስ ሴት እኔ ያደረኩላት በዚህ ከለር ነው። በርግጥ ገና አላገኘኋትም፣ ምን አልመረጣችም። እሷን አስመረጣትና ከለር ልቀየር ትችላለች። ዋጋ 5500 ብር ሴት ፌርሙስ እሺ እንደዚህ ትሁን። እዚህ ጋር ረፈ ቦታ ጥበብ ስለሆነ ጥበብ ኮምፕሌት አለ ዋጋ አምስት ሺህ ሁለት መቶ ብር። ሌላ ምንድነው ሴራሚክ ወንኮክ ድስት አላት። ይሄ የምታዩት ባለ አምስት ነው። ቀረብ ያደርገው ስለሆነ ምናምን አሳያቸው። ዋጋ 14000 ብር ማለት ነው። ወንኮክ ሴራሚክ። እዚህ ጋር ጥበብ ፓርቲሽን ባለ ሁለት አለቻት። ስላላት ነው የውቀስ እያልኩ አሳያቸዋለሁኝ። ይቺ አንድ ሺህ ሦስት መቶ ባለ ሁለት ናት፣ በጥበብ ማለት ነው በምታዩት 1300 እዚ ጋ የሱት መርጫ ሌትር አላት፣ 3500 ብር። እዚ ጋ የሾርባ ሰሃን አላት፣ 420 ብር። አንድ ደርዘን ደግሞ የቆጡ ሰሃን በምታዩት 1560 ሰሚያዊ ቀለሩ ዋጋ 2500 ብር። ሌላ ፔርሙስ ሰሃን ነው ያላት ፔርሙስ ሰሃን ውስጡ ነጭ ነው። በነጩ ከለር ማለት በዚህ ከለር ነው። ዋጋ እንደምታዩት 6500። ባለ አራት ተደራራቢው ሄሙ ሰሃን እዚህ ጋር ሰሃን አላት። ሰሃን ራና ነው ራና ቱርኪ ዋጋ 4500 በነጭ ከለር እሺ። ወደዚህ ስትመጡ የምታዩት ዋጋ 2200 400 ሁለት ትልልቅ አላት። ደግሞ ከለቅ ከለቅ የሚሉት መቶ እዚህ ጋር 150 ብር ያካፍል ወይም ለሩዝ መጥበሻ የምትሆን እዚህ ጋር ዘይት ማንሻ ወይም ሩዝ ማውጫ ይሆናል፣ 350 ብር። ሌላ ማንኪያ አንድ ደርዘን 300 ብር፣ ሹካ አንድ ደርዘን 300 ብር፣ የቡና ማንኪያ 150 ብር፣ የእንጀራ ቁርጥ መጨመሪያ 450 ብር አላት። ለጥብስ ስሪ በምታዩት 1300 ብር 3ቱ ተደራራቢ ማለት ነው ሶስት ተደራራቢ አንድ ሺህ 300 ብር። የምግብ ሱፍ አላት ዋጋ 1800 ብር 1 ሜትር በ1 ሜትር ሻይቦሽ ደርዘን 1000 ረከቦት የው የታወቀው ረከቦቴ ነው 3900 ብር ማለት ነው እንደዚህ እቃቿ ከሞላ ጎደል እነዚህን ይመስላሉ እና ሱቄንም እንደምታዩት ደግሞ በጣም ተቀያይራለች የው ቀሌላ ቦታም ባይሆን ከዛው ዘው ሌላ ካላስቀይሬ ፊቱ ወደ ሌላ ዞራ ምን ተገለበጥሽ አደራደሩንም እንደዛ እኮ አድርጌዋለሁኝ። እንግዲህ ከአዲሱ ሱቄ መጀመሪያ እቃ የወጣው የእሷ ነው። ሱቄ በገባው ቃል ላይ ተወጣላት። ስለዛ ማዘዝ የምትፈልጉ ዘዙ። እቃቸውን የምትፈልጉበት እልክላችኋለሁኝ። ቻው።